አንድ ሀገር በስራ ላይ ናት። ሌሎቹ በዛቢያው ይሽከረከራሉ። ከእሷ እኩል መሮጥ ያቃታቸው በማዕቀብ ናዳ ሊጥሏት ይታገላሉ። ሌሎች የነካችውን ሁሉ በማጣጣል ወደ ኋላ ሊጎትቷት ይሞክራሉ። እሷ ግን ለሁሉም የምትሰጠው ተመሳሳይ መልስ ነው፣ አቀርቅሮ መስራት። በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ አስከፊ ረሃብ የተፈጠረው በዚች ሀገር ነው። በሁለት ዓመታት ውስጥ ብቻ 30 ሚሊዮን ልጆቿን በረሃብ ረክፈውባታል። ይህ የሆነው የዛሬ 60 ዓመት ነበር። አሰቃቂው ረሃብ ባይናቸው እያዩ ዜጎቿ ዛሬም በህይወት አሉ። የሌለው አስከፊ ረሃብ ነው። በ60 ዓመታት ውስጥ ብቻ ረሃብ፣ ድህነት ታሪክ ሆኗል። ይቺ ሀገር የምድራችን ሁለተኛዋ ሀብታም ሀገር ሆናለች። ፒፐርስ ሪፐብሊክ ኦፍ ቻይና። በዛሬው የጉዞችን በሰው ልጅ ታሪክ ውስጥ ታይቶ የተሰምቶ የማይታወቀው የኢኮኖሚ ታምር ወደ አሳየችው ወደ አዲስቷ ምድራችን ልዕለ ሀያል ሀገር ቻይና እናቀናለን። አልተሳካላቸውም እንጂ አብዛኞቹ የዓለም ሀገራት ኢኮኖሚያቸውን አገልግሎት፣ ግብርና እያስከተለ በዋናነት ግን በኢንዱስትሪ ቢመራ ደስታውን አይችሉትም። ለእነዚህ ደግሞ ምክንያት አላቸው። ኢኮኖሚያዊ በኢንዱስትሪ ቢመራ አዳዲስ ቴክኖሎጂዎች ይፈጠራሉ። ከፍተኛ ቁጥር ያላቸው ዜጎች የስራ እድል ያገኛሉ የመጓጓዣ ወጪና ተደራራቢ ቀረጥ ስለማይኖር በሀገሪቱ ውስጥ ምርቶቻቸው ዋጋ ይቀንሳል ይህ የኑሮ ውድነትም ይረጋጋል አምራች በሀገራችን የሚሸጡት እየበዛ በሚገዙትም ስለሚቀንስ ኢኮኖሚያቸው ያለማቋረጥ ያድጋል ከምንም በላይ ኢንዱስትሪ መጋቢ ነው ወደኋላ የሄድን ከግብርና ጥሬ እቃዎቹን ይጠቀማል ወደፊት የሄደም የአገልግሎት ዘርፉን ያነቃቃል ይህ እንዲህ እንዳለ የብዙ ሀገራት ምኞት ነው። ቻይና ግን የዓለም ሀገራት ምኞት እየኖረች ትገኛለች። ሊያስደነግጡትም ይችላል። ቻይና ብቻዋን የሀገራችን 70 ከመቶ የሞባይል ስልክ፣ 35 ከመቶ የኤሌክትሮኒክስ ምርቶች፣ 32 ከመቶ መኪና፣ 60 ከመቶ አልሙኒየም፣ 55 ከመቶ ሲሚንቶ፣ 50 ከመቶ ብረት፣ 40 ከመቶ ጨርቃጨርቅ፣ 70 ከመቶ የህፃናት መጫወቻዎችን ተመርታለች። ልብ ልብ ያድርጉ። በምድራችን ላይ 195 ሀገራት ይገኛሉ። ቻይና ብቻዋን ግን በምድራችን ላይ ከሚመረቱት አጠቃላይ ምርቶች 35 ከመቶ ታመርታለች። አብዛኞቻችን አንድ የተሳሳተ አመለካከት አለን። ቻይና እርካሽና ጥራት የሌላቸው ምርቶች እያመረተች ለዓለም ታጥለቀ ልቀዋለች። ይህም በምሳሌ እናስረዳችሁ። ብራንድ ይለያዩ እንጂ በሁላችንም እጅ ተንቀሳቃሽ ስልኮች ይገኛሉ። አቅማችን ቢፈቅድ ግን አብዛኞቻችን አንድ የስልክ ብራንድ እጃችን ቢገባ ደስታውን አንችለውም። ያ ስልክ አይፎን ይባላል፣ ምርቱም የአሜሪካ ነው። በዚህም ምክንያት አይፎን የኩራትና የጥራት መለኪያ አድርገነዋል። አይፎን የቻይና ቢሆን ኖሮ በዚህ ደረጃ ስለ መኩራታችን እንጃ። እውነታው ግን የማትጠብቁት ነው። አፕል ምንም አይነት የአይፎን ስልክ አሜሪካ ውስጥ አምርቶ አያውቅም። አይፎን ሙሉ በሙሉ የሚመረተው ቻይና ውስጥ ነው። ካሊፎርኒያ በሚገኘው የአፕል መስሪያ ቤት የሚመረተው የአይፎን ዲዛይን ብቻ ነው። በእርግጥ አውትሮሶርስ ተደርጎላቸው ጥቂት ችፕስና ግላቭ የሚያመርቱ ድርጅቶች በአሜሪካ ቢኖሩም አፕል በራሱ ግን በአሜሪካ ምንም አይነት የአይፎን ፋብሪካ የለውም። በቅርቡ የተወሰኑ ምርቶች ወደ ቪየትናም፣ ታይዋን፣ ህንድ ከመሄዳቸው በፊት አይፎን ምርቶች 100% የሚመረተው በቻይና ነበረ። ዛሬም ፍላግሽት የሚባሉትን ሁሉንም አይፎን ፕሮ ማክሶች ጨምሮ 85 በመቶ የአይፎን ምርቶች በቻይና ነው የሚመረቱት። ለአፕል አይፎንን ከሚያመርቱት ሶስት የቻይና ድርጅቶች አንዱ ፎክስ ኮን ይባላል። 350 ሺህ በላይ ሰራተኞች አሉት። በፋብሪካውም የአይፎን ከተማ ይባላል። በዚህ በየቀኑ 500 ሺህ የአይፎን ስልኮች ይመረታሉ። ይህ ፋብሪካ ብቻውን 50 ከመቶ የአይፎን ስልኮችን ያመርታል። አፕል መሰል በሺዎች የሚቆጠሩ ዓለም አቀፍ ብራንዶች ለምርቶቻቸው በቻይና እንዲመረቱ እንደሚፈልጉ የአፕል ሲኦ ቱኩኩን ይናገራል። ቻይና የምንሄደው ጥራት ያላቸው ባለሙያዎችን አንድ ቦታ ላይ ስለምናገኝ ነው። አሜሪካ ውስጥ አፕል የሚፈለገው አይነት ችሎታ ያላቸው አሜሪካ ኢንጂነሮች ብንሰበስብ አንድ ቤት እንኳን አይሞሉም። በቻይና ግን በርካታ ስቴዲየም መሙላት የሚቻል ከፍተኛ ክህሎት ያላቸው ኢንጂነሮች እናገኛለን። እናም ቻይና የምንሄደው በዚህ ምክንያት ነው ይላሉ። ቻይና በአርቲፊሻል ኢንተሊጀንስ ከአሜሪካ ቀጥሎ በግንባር ቀደምትነት የምትጠቀስ ሀገር ናት። በቻይና ራይድ ሲጠሩ ሰው አልባ መኪና ብቻውን መጥቶ ከአሉበት ላይ ከተፍ ይልሎታል። በሩን ከፍተው መግባት አይቻልም ታክሲ የጠሩበትን ስልክ ቁጥር የመጨረሻውን ዲጂት ያስገቡት ለታል። በዚህ ጊዜም በሩ ይከፈታል። ዝም ብሎ መሄድም አይቻልም። መጀመሪያ ቀበቶ እንዲያስሩ በአክብሮት ይነግረውታል። ቀጥሎም ጉዞ ልጀምር ወይ ብሎ ይጠይቀውታል። አዎ የሚል ሚላሽ ሲሰጡት ጉዞ ይጨምራል። ታዲያ ሹፌር አልባ ተሽከርካሪዎች የኡበር ወይም ለታክሲ ተሽከርካሪዎች ብቻ አይደለም። ለብዙ ሰዎች አገልግሎት የሚሰጥ በየፌርማታው የሚቆም ታክሲዎችም አሉ እነዚህ ታክሲዎች በተሰመረላቸው መስመር የሚሄዱ የራሳቸው የመቆሚያ ፌርማታ ያላቸው ናቸው። ከእነዚህም ታክሲዎች ለመጠቀም በአፕሊኬሽን መጥራት አይጠበቁበትም። ፌርማታው ጋር ወጥቶ መቆም በቂ ነው። አገልግሎቱ በበርካታ የቻይና ከተሞች እየተስፋፋ ይገኛል። ታክሲ ብቻ ሳይሆን ከፍ ያሉ ቁጥር ያላቸው ተሳፋሪዎች የሚይዘው ታላላቅ ባሶቹም ሹፌር አልባ የትራንስፖርት አገልግሎት መስጠት ከጀመሩ ውለው አድረዋል። አሁን ደግሞ የሱፐር ማርኬት ቴክኖሎጂ ምንመልከት አስቤዛ ለመሸመት ሱፐር ማርኬት ገቡ እንበል። በየትኛውም ዓለም ሱፐር ማርኬቶቹን የገዙትን እቃ በሚይዙበት ቅርጫት ያገኛሉ። የቻይናው የሚለየው ግን እንደ ሌላው ዓለም ቅርጫት እቃ መያዣ ብቻ አይደለም። በሱፐር ማርኬቱ ውስጥ የሚገኙ እቃዎችን መዘርዝር ያሳይውታል ዋጋቸውንም የሚገኙበትን ቦታ ይነግሩታል። እርሶ የሚጠበቀው የመረጡትን እቃ ቅርጫት ላይ ከማስቀመጦ በፊት እስካን በማድረግ ብቻ ነው። ካሸር ጋር ሄደው እቃ እየዘረገፉ ሂሳብ ማስደመር አይጠበቅበትም። ራሱ ሂሳብ ሰርቶ ይቀበልዎታል። እዚህ ከማንም ጋር ሳይገናኙ ራስዎትን አስተናግደው በገቡበት መውጣት ይችላሉ። ማጭበርበር ግን አይቻልም። ለምሳሌ ያልከፈሉትን እቃ ቅርጫቱ ውስጥ ቢከቱ ቅርጫቱ ለሰከንድ አይታገሶትም፣ ፎቶ እያነሳ አውጥተው እስካን እንዲያደርጉ ይነግሩታል። ካላደረጉ ለሱፐርማርኬት ባለሙያዎች መልእክት ይልክላቸዋል። ቻይና በኮሚኒኬሽን ቴክኖሎጂ ዓለምን ትመራለች። የአውሮፓዎቹ ጀርመን፣ ስፔን፣ ጣሊያን፣ ኔዘርላንድ፣ ፖርቹጋል፣ ግሪክ፣ ኦስትሪያ፣ ፖላንድ፣ ሀንጋሪ ጨምሮ አብዛኞቹን የኢዥያ እና የአፍሪካ ሀገራት የቻይናን ፋይፍ ጂ ቴክኖሎጂ ነው የሚጠቀሙት። ኢትዮጵያን ጨምሮ በአፍሪካ ከሚገኙ ፎርጅ ኔትወርኮች ሰባ በመቶ የተገነባው ህዋዌ በሚባል አንድ የቻይና ድርጅት ብቻ ነው። ቻይና እንኳን የራሳቸው የአንድ ሀገር የጓዳ ችግር እያጠናች ለችግሮቻቸው መፍትሔ በመስጠት የገቢ ምንጭ ታደርገዋለች። ቀረብ እንዲልልን የራሳችንን ጉዳይ እንመልከት። እኛ ለሺህ ዓመታት ስንሰራ የኖርነው የሀገር ባህል ልብስ በማሽን እያመረትን የሀገራችን ገበያ ማጥለቅለቅ ለዚህ ማሳያ ነው። ይህ ሸማ ስራ ላይ ለሚተዳደሩ ወገኖቻችን ስጋት ቢሆንም በርካሽ ዋጋ ጥበብን መልበስ ለሚፈልጉ ገዥዎች፣ ለአምራቾች ቻይና ግን የማይታመን ነው ትለናለች። ቻይና በፍጥነት ትወዳለች። በእርግጥ ብትፈጥን አይገረምም። በራሷ የወደፊት ዓለም የመምራት መፃ ይድሉን የመመስረት ኃላፊነት የወሰደች ሀገር ናት። ከዓለም እኩል እየተንቀረፈፈ ዓለምን መምራት አይቻልም። የቻይና ሩጫ ጊዜን ለመቅደም ናየው ትላለች። ከምድራችን ፈጣኑ የባቡር መስመር ከ66 በመቶ የሚገኘው በዚሁ በቻይና ነው። በሁሉም የአውሮፓ ሀገራት ፈጣን የባቡር መስመር 11900 ኪሎ ሜትር ይረዝማል። ቻይና ብቻዋን ግን 45000 ኪሎ ሜትር ወይም በቀጥታ ቢዘረጋ ምድራችንን ሁለት ጊዜ መዞር የሚችል ፈጣን የባቡር መስመር ገንብታለች። ከ16 ዓመት በፊት ቻይና ፈጣን የባቡር አታውቅም ነበር። በታሪኳ ለመጀመሪያ ጊዜ ፈጣን የባቡር መስመር የተዋወቀችው በ2008 ለቤልጂንግ ኦሎምፒክ ለቤልጂንግ ቲያጂንግ የተዘረጋ ባቡር መስመር ነበር። ይሄ በ11 ስድስተኛው ዓመት ውስጥ ብቻ የምድራችን 66 ከመቶ ፈጣን የባቡር መስመር መገንባት ትችላለች። አለማችንን ላይ ፈጣን የባቡር አገልግሎት የተጀመረው እንደ ኢሮፓያን አቆጣጠር 1969 ሲሆን ቴክኖሎጂውን ለዓለም ያስተዋወቀችው ደግሞ ጃፓን ነበረች። በዛም አመት ከኒውዮርክ ዋሽንግተን ዲሲ ፈጣን የባቡር መስመር በመገንባት አሜሪካዋ ሁለተኛዋን የዓለማችን ሀገር ሆናለች። በዚህ ወቅት ስለ ፈጣን የባቡር መስመር ማሰብ ለቻይና ቅንጦት ነበር። ምክንያቱም ድህነትና ረሃብተኝነት ሀገራቸው ነበረች። ሆኖም አለም ፈጣን የባቡር መስመር ከተዋወቀ ከ39ኛ ዓመት በኋላ ብትጀምርም ከዓለም አንደኛ ለመሆን ግን ማንም አልከለከላትም። ቻይና የተገነባላቸው በመሰረተ ልማት ወይም ቴክኖሎጂ አይደለም። ቻይና የተገነባችው በቤተሰብ ነው ቤተሰብ በቻይና የሁሉ ነገር ማዕከል ነው ምዕራባውያን ያኗኗር ስልት በተቃራኒው በቻይና ግላዊ አይታወቅም ቤተሰብ ተለያይቶ አይኖርም ከአያት እስከ የልጅ ልጅ ድረስ የሚኖሩት ታላላቆችን በማክበርና በግዴታ በአንድ ቤተሰብ ሰላምና አንድነት ሲባል ሁሉም የቤተሰብ አባላት ግለሰባዊ ፍላጎትም ሆነ ጥቅም በመተው በከፍታም ሆነ በቀጥታ ለቤተሰብ ታማኝነትን በማሳየት ይኖሩታል ልጆች አዛውንቶችን የመጦር አዛውንቶች የልጅ ልጆችን በጥንታዊ የቻይና ስነ ምግባር የማነጽ ግብረገብ የማስተማር የማሳደግ ቤተሰባዊ ኃላፊነት አለባቸው በእርግጥ ቻይና የቤተሰብ ቁጥር እንደሌላው አለም የተለጠጠ አይደለም ቻይና በድህነት በተሰቃየችበት በሚሊዮኖች በረሃብ ባለቁበት በ1960 የዜጎች ቁጥር በፍጥነት እየጨመረ ተቸግረው ነበር። እናም የዜጎቹን ቁጥር ለመቀነስ ራሷን ከከፍታ ድህነት ለማውጣት ስትል መቆጣጠር ስለነበረባት በ1979 የአንድ ልጅ ፖሊሲ መከተል ጀመረች። ይህም ስለዚህ የቻይናውያን ከአንድ ጊዜ በላይ መውለድ አይፈቀድላቸውም ነበር። ዛሬ ያ ክፉ ጊዜ አልፎ ሚሊዮን ወገኖቻቸው የፈጀበት ረሃብና ድነት ተበቅለውታልና ቻይናውያን እባካችሁ ልጅ ውለዱልኝ እየተባሉ በመንግስታቸው እየተለመኑ ይገኛሉ። በዚህም ምክንያት በህዝብ ብዛት አንደኝነትን ይዘው የቆየችው የአንደኝነት ደረጃ ለህንድ አስረክባ ሁለተኛ ሆናለች። የአዛውንቶች ቁጥር እየጨመረ የአምራቾች ቁጥር እየቀነሰ በመሄዱ የቻይና መንግስት ዜጎች ልጅ እንዲወለድለት ከመለመን አልፎ ማበረታቻና ልዩ ጥቅማ ጥቅም መስጠት ጀምሯል። ዜጎች ልጅ ሲወልዱ የልጅ ማሳደጊያ ወጪና የትምህርት ቤት ድጎማ ይሰጧቸዋል። የግብር ቅነሳም ይደረግላቸዋል። ለምሳሌ የሶስት ልጅ ለሚወልዱ ነዋሪዎች የገንዘብ ድጎማ መስጠት የጀመረችው ጓንጉዝ፣ የቤት ኪራይ ድጎማም የሚያደርጉ ክልሎችም አሉ። ለዛሬ አበቃን። ቸር ቆዩን። ሰብስክራይብ እያደረጋቸው